መጥዙ እኮ ማር ያጣችሁ ብዙዎች አላችሁ። የማይገባችሁን ስትዘሉ እውነተኛውን ደስታ አታችሁት። የሽንገላ ደስታ ቋጥራችሁ የቀራችሁ እንደዚህ። ይህ ዳንኪራው፣ ጭፈራው፣ ስካሩ፣ ሆዱ ይሄ እንደው እንደው መጃጊያጡ፣ እንዲሁ በሴቱም በኩል ራቁትን መሄዱም ጭምር የጉጅልነት እኮ ነው፣ እብደት ማለት ነው። እኔ እንዲሁም እመቤቴን፣ አሁን ራቁታችሁ የምትሄዱት ሴቶች እብድ ነው የምትመስሉ፣ እብድ ዱሮ እግር አብዶ ሲባል ማስረጃ ከተባለ ጨርቁን ጥሎ ነበር የሚባለው። አሁን ደግሞ ዛሬ እነገሊት ሰልጥነው ማስረጃ ጨርቃቸውን ጥለው እንዴ፣ ነውር አይደለም። እብደት ስልጣኔ የሆነበት ዘመን አይደረስ ነው። መምለክ አይደረስ እኮ ነው። ይ ጤዛ መላስ እንደ ድንግል ማርያም ከግር ጥፍራችሁ እስከ ራስ ጠጉራችሁ ለብሳችሁ እንዲው ተጀራገዱበት ተብላችኋልስ? ቆንጠል ቆንጠል እያላችሁ ጤዛ ማለስ ይሄ ነው። ፈረንጆቹ ደግሞ ጤዛውን ያለሷችኋል እንጂ ማሩን አያቀምሷችሁም። ኃጢአቱንና ጅልነቱን ያስተምሩናል። ስልጣኔያቸውን እኮ አይነግሩንም። እንዴት ሀብታም እንደሚሆንም አይነግሩም። እንዴት ጅል እንደሚኮን ግን ይነግሯችኋል። እናንተ ጤዛውን ትለሳላችሁ። ወጣቱ የተሸወደው፣ አሁን ስለ ጠጉር መቁረጥ የምንነጋገርበት ነበረ። እብደቱን ስልጣኔ መስላችሁ፣ ጤዛውን መጠጥ መስሏችሁ የያዛችሁት ስንቶች አሉ። ያንን አርግፋችሁ ጣሉ። ከዚህ በኋላ እኔ ጤዛልስም ከባህሩ እጠጣለሁ፣ በሉ የህይወት ውሃ ክርስቶስን እጠጣለሁ እንጂ ጤዛልስም ብላችሁ ለህሊ ናችሁ ነው። ለእኔ አትንገሩ። እነዚህ አበሉት አላ ቀበሮ እንኳን ስትበስል ማትበስሉ ሞኞች ቀበሮ በሰለችና፣ አይ ደስታውን ልደሰት ግን እንዳይጠፋኝ በሁለት እግሬ ከጉድጓዱ ላይ ቁርን ቁም ልዝለል አለች። በሁለት በኋላ እግሯ ከጉድጓዱ ላይ ቁማ በፊት እግሯ ረጣዝማ ገኘው ረጣዝ ማገኘው እያለች ዘለለች። እንዲያ ነው ይዞ መዝለል እስኪበሉ እሱ ነው ደስታ ማለት ማለት ጥሎ መዝለል አይደለም። ዘሎ ዘሎ በደስታው ረሃብ ስትመጡ የባስ ደስታው የጎዳችሁ ድካም ይበዛል። ዓለም እኳ አስደስታ አስደስታ አደከመቻችሁ። አሁን እኮ ብዙ ሰው ደካማ ነው፣ ቁሞ ማስቀደስ አይችልም። ግን ሀያ ዓመቱ ነው ገና። ግን ሀያ ሁለት ዓመቱ ነው። ከባህር እንደወጣ ዓሣ ዝልፍልፎች ነን፣ መንገድ እኳ መሄድ አንችልም። ቁመን መጸለይ እንኳን አንችልም። ለዚህ አይደለ እንዴ ንስሐ አባት የምትለዋውጡት እንደ ልብስ? አባ ገሌ አያካብዱም እያላችሁ። አባ ገሌ እንኳን እንዲያው ክፉ ናቸው ይባላል። ከበድ ያለ ቀኖና የሚሰጠንን እየጠላል እና አባ ምችም ስለሚያውቁ ቀለል ቀለል ቀለል፣ ችግር የለም ወለተ ማርያም ሶስት ቀን ከጾምሽ ይበቃሻል። አይበቃም፣ አይበቃ ማወቅ አለባችሁ ቀላል የሚያሳየው የመጨረሻ ወድቀን ማለቃችን ነው። እናንተ ግን አባ ገሌ አዛኝ ናቸው አዛኝ ናቸው፣ እውነታቸው ነው ግን ተመልከቱ፣ አዛኝ ስለሆኑ ሳይሆን ጅልነታችን ስለተረዱ ውድቀታችን ስለጨመረ ነው። አሁን ጥንክር እናቀረ ጾሙ የሚቀነስ እንትኑ የሚቀነስ እን የኮ ምንድን ነው መሰላችሁ ደስታ አድክሟችሁ ነው። ዓለም በደስታ ስላደከመቻችሁ እንኳን ከበድ ያለ ስራ ከበድ ያለ ስብከት ም እኮ አትወዱ እንቅልፋችሁ ነው የሚመጣው እንዴት ብሎ ይሰማል? ከቃሉ ጋር ናቸው። አልቦ ዘይወዲ ወይን ሀዲስ አውስተ ዝቅ ብሉይ አዲሱን ወይን ባሮዬ ማሰሮ የሚጨምር የለም። እንዴት ዝቁ ይነቀ ወይኑ ይትካው ስን ማሰሮ ይሰነጠቃል፣ ወይኑ ይፈሳል። ኃጢአት ያስረጀው ሰውነት ወይን የክርስቶስን ቃል እግዚአብሔር ቋጥሮ መቆየት አይችልም። ያፈሰዋል። ለጊዜው እኮ ነው የምትረኩት። አሁን እናንተ ስብከትም ስንሰበል ለጊዜው እንረካለን እንዲሁ ሳምንትም ከጠበቀን ጥሩ ነው። አንድ ቀን የሰማ ነው አይጠብቅም። ወዲያው ረስተ ነው እንጣላለን፣ እንፎክራለን። በህይወትም ስለማን ለማመደ ስለማንጀምረው ስለማን ጀምረው እህል ነው እንጂ የሚደልበው ቃል እግዚአብሔር ለነገ አይደለም። ዛሬ የሚበላ ዛሬ የሚጠጣ ነው። ሰምቶ ሰብስቦ ሰብስቦ ሰብስቦ ሰብስቦ አንዳንድ ጊዜ ሰምታችሁኛል። የምንሰማውን ነገር በህይወት መጀመር እንዴት በጎ መሰላችሁ! እና አርጅተናል። እስኪ አርጅተናል በሉ። ምን እንዲረካላቸው መታደስ ይጠበቅብናል። ማንም ይታደስ ሰው ሰው ይታደስ። ሰዎቹ በዝ ላይ ሰውነታቸውን አስረጅተው አስረጅተው እነሱ ተሰንጥቀው ሲያፍስሰው አፍስሰው ሲጨርሱ ሁሉም ሰንጣቃ ነው አሉ አብንታ ሊገልቀውን አሁን እኮ ሁሉም ስንጥቅ ነው አሉ። ምንም እንዲያው በየቦታው ተሰንጥቆ አልቋል። እሚይዝ የለም። የሚቋጥርን ስራ ጠፍቷል። ወይን የምናስቀምጥበት የትም አልተገኘም። በገዳምም ፈልጉ አይገኝም። በየትኛውም ፈልጉ በቆም ሰፈርም ፈልጉ በቀሚስ ፈገግ ሰፈርም ፈልጉ በእነ ዲያቆን ሰፈርም ፈልጉ ነው። ዲያቆኑንም እኮ ያጠፋችሁት ሴቶች ናቸው። አይፈርድም እንዲ አትቆጡ። በሞት እናንተ እኮ ናቸው። አቤት ዲያቆን ድምፅ ሲያምር ስልክህን ስጠኝማ እያላችሁ እናንተ እኮ ናቸው ያጠፋችሁት። ጸበል እር ጭልኝ እያላችሁ ያለ ስልጣኑ እያስገባችሁ ምን ጫርጋችሁ ያጠፋችሁት እናንተ ሴቶች ናቸው። ነው የእውነቴን ማለት አትቆጡ ማለት ያጠፉትን ነው። እናንተ አላጠፋችሁ፣ ያጠፉትን ነው። መነኮሳትን ከክብር ያስጣላችኋቸው እናንተ ናችሁ። እየቀረባችሁ ብቻችሁን ብቻችሁን እየሆናችሁ ኃጢአት እንዲሰሩ የምታደርጓቸው እናንተ ናችሁ። አንድ ካህን ከአንዲት ሴት ጋር ኃጢአት ቢሰራ ስንት ኃጢአት እንደሚሰራ ይታውቃላችሁ። እንደናንተ ብቻ ዝሙት ሰርቶ የሚቀር በዝሙት ኃጢአት ብቻ የለም የሚጠየቅ። በዝምድና ኃጢአት ይጠየቃል። ማንኛውም ካህን ለክርስቲያን ሴት አባቷ ስለሆነ ስለዚህ ከልጁ ጋር ተኛ ተብሎ በዝምድና ማፍረስ ይጠየቃል። ለክፋት አብነት ሆንካት ተብሎ ይጠየቃል። ለክፋት አብነት ሆንካት ተብሎ ማለት ከካህኑ ጋር ኃጢአት ከሰራች ከሌላ ጋር ኃጢአት ለመስራት ምንም ገደብ የላትም። እዚያ በኋላ እነ ቄሴና አባት እኳ እንዲያደረጓል እያለች ማለት ንስሓ እንዳትገባ መሰናክል ይሆናታል ማለት ከሌላ አባት እኳ እንዳትናዘዝ ይሆናታል። በዚያውም እንዲያይ ሆናችሁ ካላችሁ መቼም ብትወድቁ መቸም ንስሓ ግቡ እንጂ በአንድ በሁለት ሰው እያመካኛችሁ ከቤተክርስቲያን ባጠፉ፣ ለራሳችሁ ብታውቁበት ጥሩ ነው። አንድ ሰው ቢያስተናክላችሁ ሁልጊዜ እንግዲህ ከቤተክርስቲያን አትጥፉ። አላችሁ የላቸው በፊት ይጠየቃል። ይህ ብቻ ደግሞ አይደለም። አንድ ካህን የክርስቶስ አጭታ ነው። ፋሃር ክሙ እንዳለ ቅዱስ ጳውሎስ ሰባኪ በአጭታ ነው የሚመሰለው። ትዳር ሲመሰረት በአጭታ ይመሰላል። አጭታ ሙሽሪትን ለሙሽራው ያቀርባል እንጂ ለራሱ አያደርግም። ስለዚህ ተመልከቱ፣ አንድ ካህን ከአንዲት ሴት ጋር ኃጢአት ቢሰራ የክርስቶስን ሙሽራ ቀማ። ወደ ወንድምህ ሚስት አትሂድ፣ ወደ ባልንጀራ ሚስት አትሂድ የሚለውን አታመንዝር የሚለውን ጨምሮ ሳተ። አምስት ስድስት ኃጢአት። ጽድቅ ጽድቅን እንደሚጠራው ኃጢአት ኃጢአትን ይጠራል። ስለዚህ ሁላችሁም ለሰው መሰናክል እንዳለመሆን ጠንቃቆች መሆን አለባችሁ። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሆን። ስለዚህ ጤዛ ከመላስ ይሰውረን። ይህ ጤዛው አባ ብሎ እናል በእውነቱ ማለት ነው። አሁን ጤዛው ብታዩት ቤተ ክርስቲያን እንኳን ሰው ትዕግሥት አቶ መቅደስ ቀርቶ እንደሆነ አላውቅም፣ እንጂ መቅደስ ነው የቀረው እንጂ ሰው እዚህም ሆኖ ኢንተርኔት ከፍቶ ለማየት ይፈልጋል። የጤዛው ደስታ ይናፍቀዋል። ለባህሩ ውስጥ ተቀምጦ ማለት ነው። ለባህሩ ተቀምጦ እውነተኛው የህይወት እንጀራ እየተፈተተ ቁርሳችሁን ታስታውሳላችሁ። እሑድ ሰው መጠጡን ያስታውሳል። ይሄ ነው ጤዛን መላስ ማለት ይሄ ነው እና ጤዛ ከመላስ ይሰውረን በሌላ በኩል ደግሞ ምን መሰላችሁ ጤዛ መላስ ደግሞ ጥሩ ነው ይተረጎማል ሁላችሁ መጽሐፍ እንደዚህ ነው የሚተረጎሙ ማለት ምን ማለት የመሰላችሁ አንድ ነገር እዚህ እንደዚህ ብሏል እዚህ እንደዚህ ብሏል ተጣላ አይደል አይባልም መጽሐፍት አይጣሉም አንስታሲዮስ የሚባል ሊቅ ይላል መጽሐፍት ተጣልተው አያውቁም እኛ ከነሱ ጋር ስለተጣላን እነሱ የተጣሉ መስለው እየታዩን ነው እንጂ ብሎ ይነገራል መጽሐፍት አይጣሉም ስለዚህ ምን ማለት ነው? አሁን በአንድ በኩል ጤዛው የዓለም ደስታ ነዋል። በአንድ በኩል ስንተረጉመው ተረጉመው ደግሞ ጤዛ የተባለ ክርስቶስ ጠል ይባላል። ከዓለም ኃጢአት ነፃ የሆነ በአንደበቱ ሐሰት፣ በሰውነቱ ክፋት የሌለበት እውነተኛው ጠል ለመረት የተጠሙ ነፍሳት የረኩበት በመከር ዝናብ በሌለበት ወራት የዘነበ ጠል። በነገራችሁ ላይ የመከር ወቅት የምትባል ድንግል ማርያም ናት ማይረበትን ትንቢት ማርያም ዘመነ ጽዬ እንግዳ ይላታል። አልደራሽ የዘመን ወቅት በመከረ ክረምት የተዘራው ታጭዶ በመከር እንደሚበላ አሁን በዳርና በተሳስ እንደሚበላ ሁሉ ነቢያት የዘሩት ትንቢት የታጨደባት የጥጋብ ዘመናችን ድንግል ማርያም ናት። እመቤታችን እኮ አማላጅ ብቻ ሳትሆን እድሜያችንም ጭምር ናት። እውነተኛ ይቱ እድሜ የበረከት ዘመናችን እሷ ናት። በእሷ ዘመን እህል ተገኘ። ድርቅ በነበረበት ዘመን ይህን የለም አምስት ሺህ ዘመን ድርቅ የመታው ዘመን ነው። አሁን ግን ህዳርና ታኅሳስ መከር እንደሚታጨድ በጠል ዘመን ወላዲት አምላክ የአምስት አምስት ሺህ ዘመን ጠል ክርስቶስ ወርዶባት እውነተኛይቱ ጸምር ጻዳ ከሷ፣ እውነተኛይቱ መንቀል እሷውና፣ እውነተኛይቱ ብዝት ግምጃ እሷ እሷውና። ጠል ምረት ወልደ እግዚአብሔርን ጠጥተን ጽማችን የተወገደበት እሱም እንደተናገረ በዕለተ ዓርብ ተፈጸመ ሁሉ እንግዲህ ጥም ይብቃ ብሎ አምስት ሺህ ዘመን በቃ እንግዲህ ማጠጡ እንግዲህ ማብሉ ረሃቡ እንግዲህ ይብቃችሁ፣ እንደተናገረ ጠል እሷ ናት። ወፊቱም እሷ ጠል ክርስቶስ ነው። ወፍ የተባለች መቤታችን ናት። ከባህሩ ነፃ መሆኗ ከዚህ ዓለም ኃጢአት፣ ነውር የሌለባት መሆኗ ነው። ከቃሉ ጋር ናቸው። ከዚህ ዓለም ኃጢአት፣ ከሐሳቡ ከተግባሩ፣ ከአዳም ኃጢአትም ነፃ መሆኗ ነው ያሳያል ወታ አፈማህፀኗን ወደ ምስራቅ አዙራ ትቆማለች። ነፋስ ከፀሐይ ብርሃን ያመጣና በማህፀኗ ውስጥ ይቀርጸዋል። በቀኝ ጎኗ እንቁ ትጸንሳለች ይላል። ያንን እንቁ መልሳ ባህር ውስጥ ገብታ ትወልደዋለች። ከባሕር ውስጥ ያልወለደችውን እንቁ ከባህር ውስጥ ያልጸነሰችውን እንቁ ባሕር ውስጥ ገብታ ትጸንሰዋለች ትወልደዋለች ማለት ከዚህ በኃጢአት በዘር በሩካቤ ያልጸነሰችውን ክርስቶስን በዚህ ዓለም ወለደችው። ናሁ ሰማይ፣ ናሁ በኤፍራታ ወረከብ፣ ናሁ ውስተ ገዳም። በጫካ ውስጥ አገኘ ነው። ጫካ የተባለ ድንቁርና የበዛበት የዓለም ባህር ውስጥ መውለዷ ተመልከቱ። ባህር ውስጥ ሲወለድ እንቁ ነው። እንደው ግሩም ነው። በእርግጥ በዚህ ዘመን ሁሉም መምህር አይደል። በጣም ችግር ዘመን መሰላችሁ። አንድ ሳምንት ሰርከ ከጸሎት የተማረ ሰው እዚያ በኋላ ሰባኪ ያላደረጋችሁ ታልቄ ነው መሆን ነው። በእውነቱ በእውነቱ ማለት ችግር ነው። ከቃሉ ጋር ናችሁ። ከእውቀት ብዙ ይሰውራችሁ። በጣም በዚህ ዓለም ደፋር ሰው ማለት ምንድነው? ደንቆሮ ሰው ነው። ድንቁርና አንዱ ችግሩ ደፋር ያደርጋል። በጣም ደፋር ማርያም እኔ ጋር እኩልናት ያስባለ እኮ ድንቁርና ነው። አይ ድንቁርና ጀግናው ነው፣ ስንቱ ደፋር አደረገው እኮ። ፈሪ የሚያደርግ ደግሞ ጥበብ ነው። ጥበብ እየፈራ ይሆናል። ሀጥ ደፋር ነው፣ ምን አባቱ በሞት ይላል። ጻድቃን ደግሞ እግዚኦ ተቅስፈን በማዕተ ይላል። አቤቱ በማዕተ አትቅሰፈኝ ይላል። ኃጢአተኛ ደግሞ ምን አጣቱን ለዚህ ቀር ያለም ይቀር መስሎ አልተከትሎ የሚሄድ ጓዙ ይከተላል፣ እዳው ይከተላል። ካወቅክበት ነው። ለዚህ ቀር ያለም ማለት ይች የሚቻለው ወደ ሀሳቡ እንምጣ። አሳ የተባለ ራሱ ክርስቶስ የክርስቶስ ሥጋው ነው የለበሰው ሥጋው። እንቁም የተባለ እሱ ነው። በቀስት የተወጋ ማለት ማለት ነው። በቀስት መወጋቱ ማለት እሱ ተሰቀለ፣ ስጋው ተበላ። እንቁ ከነጋዴ ነጋዴ ነጋዴ የተባሉት ሐዋርያት ናቸው ሐዋርያት ጥቂት አሳ ጥለው ሂደው እንቁ ገዝተው ተረከቡ። እንቁ ማን ነው? ያ ክርስቶስ ነው። አሳ ጥማጆች ነበሩ። የሚሞት አሳ ጣሉና ተከተሉና የእንቁ ባለጸጎች ጸጎች ሆኑ። ያ እንቁ ማን ነው? ክርስቶስ ቢታም አሳው ቢበዛ ቢበዛ ሆድ ይሆናል እንጂ ሌላ ሚሆነው ነገር የለም። እንቁ ግን አስተውሉ። እንቁ ቢታመሙ የሚፈውስ ቢደህዩ የሚያበለጽግ ቢራቆቱ የሚያለብስ ጌጥ የሚሆን ብርሃን የሚሆን እንቁ አገኙ፣ ከአንዲት አሳ ወጥተው። ለዚህ ነው ሟሽ ነገራችን ስንቶ ብዙ ነገር ይዘን እንመለሳለን። ክርስትና እግዚአብሔር ቸርነቱን ልብ ብላችሁ ተመልከቱት። እግዚአብሔር ሰዎች፣ እግዚአብሔር ሳንቲም ስጡ፣ አስራት በኩራት አውጡ፣ ወይም ሌላ ነገር የሚለው ከእኛ ለመቀበል ፈልጎ አይደለም። እንድናተርፍ ስለሚፈልግ ነው። ጥቂት ተቀብሎ ብዙ መስጠት ስለሚፈልግ ነው። ይህ በሀያ አራት ሰዓት ውስጥ አንድ ሰዓት ጸልዩ የሚባለው ቢያንስ አንድ ሰዓት ጸልዩ የሚባለው ምን ማለት መሰላችሁ? አንድ ሰዓት ለእግዚአብሔር ሰጥተህ 23ቱን እንድታተርፍ ነው። ነገር ግን በቀን አንድ ሰዓት አልጸልይም ስትል፣ አንድ ሰዓት ስለነፈቅ ሀያ አራቱንም በመከራ ታሳልፋለህ። ሀያ አራቱን በብኩንነት በማውራት በመዞር በመተከዝ ወሬ በመመልከት አይናችሁን በቴሌቪዥን በማፍሰስ ብቻ ያልፋል። አንዷን ከሰጣችሁት ግን 23ቱን ይባርካል እግዚአብሔር እግዚአብሔር በጊዜም እንድንነግድ ይፈልጋል። የጊዜም ትርፍ አለው። ሐዋርያት ነጋዴዎች፣ እንቁን ገዙ። ቀስት ደግሞ መልሰው ሲታረጉ ከነጋዴ ወደ ነጋዴ ማለት ከሐዋርያት ወደ ሐዋርያውያን አበው፣ ከሐዋርያውያን አበው ወደ ሊቃውንት፣ ወደ መነኮሳት፣ ከዚያ ወደ ምዕመናን፣ ከነጋዴ ወደ ነጋዴ፣ ከዚያ ወደ መምህራን፣ ወደ ካህናት፣ ከዚያ ወደ ምዕመናን ደረሰ። እግዚአብሔር ይመስገን ሁላችሁም አንድ ትልቅ ጸጋ የሚሰጥ እንቁ አላችሁ። ሁላችሁም ዛሬ ሀብታሞች ናቸው። ያማን ነው። እንቁ አላችሁ። ወርቅ የላችሁም፣ ብር የላችሁም፣ ናስ የላችሁም፣ ቤት የላችሁም፣ ልብስ የላችሁም፣ ግዛት የላችሁም፣ ሹመት የላችሁም። ከሁሉም ጠቅሎ የሚይዝ እንቁ ግን አላችሁም። ያም ክርስቶስ ነው። ነጋዴዎች አደረሱን። ይህን ንግድ እንድታውቁት ነው። ንግዱ ጥሎ በመሄድ ነው። የራስን ጥሎ በመሄድ የእግዚአብሔርን ማምጣት የእግዚአብሔርን የእኛ ጥቂት ነው፣ እግዚአብሔር ብዙ ነው። ራሱን እኛ ኮ የእኛ የሆነውን ስንቶ የእግዚአብሔርን ጸጋ ብቻ አይደለም የምናገኘው፣ እግዚአብሔርን ራሱን ነው የምንረከበው የምንወርሰው። የእግዚአብሔርን ገንዘብ አይደለም እግዚአብሔርን ራሱን ነው ርስታችን ሁኖ እሱን ራሱን ሊተሰተ መልከቱ መክፈልተ ርስትየ ወጽዋዕየ ቅዱስ ዳዊት ርስቴም ፅዋየም ድርሻይም እድል ፈንታይም አንተ እግዚአብሔርና ብሎ ይነገራል አላችሁ። ቀስት ቀስት የተባለው ቀስት የተባለው ምንድን ነው? ምን ይመስላችኋል? ቀስት የተባለው እንቁ ክርስቶስ ዓሳው የተባለው ደግሞ እንቁን የዋጡ የተባለ ስጋን የለበሰ መለኮት ወይም ስጋን የለበሰ መለኮት ከመለኮት ጋር ተዋሕዶ የከበረ ስጋ ቀስቱ ምንድን ነው? ስጋውን ደሙል ለመብላት ቀስት ያስፈልገናል። የክርስቶስን ስጋ መብላት የምንችለው በቀስት እየወጋን ነው። ቀስት የተባለ ፍቅር ነው ፍቅር ነው። በፍቅር ቀስት እየወጋ እንቀበላለን። አይሆንላችሁም እናንተ የረከሳችሁ የጎሰቆላችሁ እንኳን የኔ ስጋ የምድር እንጀራ ማይገባችሁም በደለኞች ናችሁ እንዳይለን ቀስ እንልና ቅዳሴዋን ቀድሰን ወደ መጨረሻ ስንደርስ በከመምረት እንለዋለን ችናት ቀስቷ ማለት ነው። እንደ ቸርነት ነው እንጂ እንኳን ያንተ ስጋ ዳቦ ስቂጣስ ይገባናል፣ ውሃ ሲገባናል እንኳን ያንተ እንደመጠጣት እንደ ቸርነት ነው እንጂ ብለን በዚች ቀስት እየወጋን እንቀበላለን። የታደልን እኮ ነን። ማምላክን በሌላ ምንም ሳመጣ ሳኖን እንደ ቸርነት፣ እስኪ እንደ ቸርነት በሉ። ምን አላችሁኝ? እንደ ቸርነት እያላችሁ ቅዱስ ሥጋውን ክብር ደግሞ ተቀበሉ። የምትሰሙትን ነገር ዛሬ የጀምሩት ሐኪም ሲላችሁ ጠዋት ሁለት ስድስት ሰዓት ሁለት ማታ ሁለት ሲላችሁ ወዲያው ተውጧት አላችሁ እየሮጣችሁ። እኛም እኮ ሐኪሞችንን ከፋንን በጀንም እግዚአብሔር ህክሙ ብሎ አሁን አሁን ህክምና እየሰጠው ነው በእኔ ልብ እኔ አይደለው የምሰጠው እግዚአብሔር ነው እናንተም ልትታከሙ ነው የመጣችሁ የምሰጣችሁን መድኃኒት ካልወጣችሁ እንዴ ልትሆኑ ነው ጧት ሁለት ማታ ሁለት እስኪበሉ እንድትውጡት የግድ ክኒን ላድርገው እንደ እንዲሁ እኳ አይደረስም ቁረቡ እያልናችሁ ለምን አትቆርቡ ቁረቡ ቅዱስ ስጋውን ክቡር ደግሞ ተቀበሉ እግዚአብሔር ከእናንተ ጋር ከሆነ ሁሉም ነገር ያልቅልሃል ሁሉም ነገር ያበቃል ስለምንም ነገር ማለት ነው የምትጨነቁን ነገር ሁሉ በእግዚአብሔር እጅ ያለ ነው። ዘንዶ አይጎዳችሁ፣ እሳት አይጎዳችሁ፣ በረዶ አይጎዳችሁ። ለምን? የዘንዶ ፈጣሪ፣ የበረዶ ፈጣሪ፣ የእሳቱ ፈጣሪ፣ የብረቱ ፈጣሪ፣ የጦር የመሳሪያው ፈጣሪ፣ ጥይትም የእግዚአብሔር ፍጥረት ነው። የዚህ ሁሉ ፈጣሪ ከእኛ ጋር ከሆነ የሚያስጨንቀን ነገር የለም። ነገሩ ግን ሳንታጠቅ የወጣን ያው አንዳንድ ጊዜ ሰምታችኋል አንድ ሀሳብ አለ ቤተ ክርስቲያንን መጠበቅ አለብን ይባላል። አዎ መደራጀት አለብን። አዎ። እና ምን ተደራጅ ተነሳ እንግጠር። ማንን ነው እንገጥም? ምን ማለት ነው ይሄ? እስራኤል ወደ ከናን ሲጓዙ መንገድ ላይ አይ እንግዲህ በከናን የተሰበሰቡት ሰዎች በጣም አያላን ስለሆኑ አንገ እንመለስ ሀገራችን ሲሉ በዚህ እግዚአብሔርን አስከፉት። ሲያስከፉት ምን ሆነ መሰላችሁ? እንደገና ተመክረው ሰሙና ምናል አሁን የደልን ገጥም ነው እንዲያውም አሉ ታው እግዚአብሔር ከእናንተ ጋር አይደለምና አትውጡ አላቸው። እስኪ በሉ እግዚአብሔር ከእናንተ ጋር አይደለምና አትውጡ አላቸው። እምቢ ብለው ገጠሙ፣ ተሸንፈው ተመለሱ። እግዚአብሔር የሌለበት መደራጀት አይጠቅም። እግዚአብሔር የሌለበት ህዝብ ቤተ ክርስቲያንን መብቷን ማስቆም አለብን ብለን ተደራጅተን አንዱነን ማህበር በየቦታው ብንመሰርት የማይቆርብ ክርስቲያን እንደ ገለባ ይታጨዳል እንጂ ምንም አይጠቅም። ስጋው ደሙን ያልተቀበለ ክርስቶስ፣ እኔ እኮ ቅዱስ ክርስቲያን ስጋውን ደሙን እኮ የምንቀበለው ለጽድቅ አንድ መስፈርት ስለሆነ አይደለም፣ ከእግዚአብሔር ጋር መኖር ስላለብን ነው። እግዚአብሔር ከኛ ጋር እንዲውል እንዲያደር ከፈለጋችሁ ቅዱስ ስጋውን ክቡር ደሙን ተቀበሉ፣ የእግዚአብሔር ሁኑ። የእግዚአብሔር ሳትሆኑ እግዚአብሔርን ቤተክርስቲያን አትጠብቁ። የእግዚአብሔር ነው። ወጣቶች አሁን በእውነት የወጣቱ ቅናት እጅግ የሚያስደንቅ ነው። ወጣቱ ወክቻን ተደራጅቶ እየጠበቀ ያለ ከሰዓቱም የሚገቡ አውርግጠኛ ነኝ እሳቱ ይነድ እኔ እንደው አልገኝም ፀሎት ላይ ነኝ ልል ይችላለሁ ቤቴን ዘግቼ መቼስ መነኮሳት የምናመካኝበት ፀሎት ላይ ናቸው አባልን እንበል ተኝተንም ሊሆን ይችላል ተመስገን ነው ግን እግዚአብሔር እንዲያርጉም ያኖራል ግን ደግሞ ፀሎት ላይ ያሉም አሉ አይዟቸው ደግሞ በዚያውም ደግሞ አንድ ጥሩ ነገር አለ ብንሞትም ፀሎት ላይ ናቸው ነው የምትሉልኝ ተመስገን ይሄም ጥሩ ነው እኮ ታምሜ ተኝቼም ቢሆን አባ ፀሎት ላይ ይሆናሉ ስትሉኝ እናንተ ሳታዝኑልኝ ስትቀሩ እግዚአብሔር እንዲያዝንልኝ ይሆናለሁ ማለት ነው። ተንከባካቢ ሲበዛ የእግዚአብሔር ቸርነት እንዲርቅ ይሆናል። ሰው ግን መከራ ሲበዛበት እግዚአብሔር ያዝንለታል እና ጥሩ ነው በዚያው። ስለዚህ እግዚአብሔር፣ ሰዎች፣ ወጣቶች ቅናታችሁ ጥሩ ነው ለቤተ ክርስቲያን። አሁን ሁላችንም አንድ ሆነን ያለችብንን መለያየት አጥፍተን አንድ እውነት እንዳይመስላችሁ እኔ እውነቴን ነው። ክርስቲያኖች ልብ ብላችሁ አስቡ ዲያብሎስ በዘር እያመካኘ የሚከፋፍለን ለእናንተ ዘር ተጨምቆላችሁ እንዳይመስላችሁ ክርስትናችን ማጥፋት ስለፈለገ ነው። እና ለእናንተ ለእናንተ ጥብቅና እየቆመላችሁ እየመሰለ ከቤተ ክርስቲያን የሚያወጣችሁንን ዲያብሎስ ልብ ብላችሁ ልታውቁት ይገባል። ያንን ደግሞ መዋጋት የምንችለው በሕግም ሆነ በየትኛውም ቦታ ጎበዞቹንን ማሸነፍ የምንችለው ክርስቶስ ከእኛ ጋር ከሆነ ነው። ስለዚህ ዛሬ የምነግራችሁ ክርስቶስ ከኛ ጋር እንዲሆን እንስራ። ያም ቢያንስ ቁረቡ፣ ቢያንስ ቁረቡ። ከዚህ በላይ ማምን አለ? እራሴና ያረምኩት ይቅር በሉኝ። ከዚህ በላይ የለም። እንድንቆርብ እግዚአብሔር ይርዳን። እንዴት ብለን ካላችሁ እንደ ቸርነቱ በሉ። በሉም ሁላችሁ በሉ። አሁን እንግዲህ ሰምታችሁ አላደለም እርግጠኛ ነኝ። በቃ የነነዌ ስንገናኝ ሁሉም ሰው ንሳገብቶ ነው የሚቆይ። እስኪ ሁላችሁ እሽ በሉኝ ነገር ማለት ያላላችሁት በሉ ባትሉ ግን ሰይፍ ይበላችኋል። እሺ በሉ አለ እግዚአብሔር አይደል? ካላላችሁ እራሳችሁ ታውቃላችሁ። አሁን የቤት ስራ ሰጥቻችኋለሁ። እንዲሁም የበዛ ነው፣ የበዛ ነው። እኔ እንዲሁም ስመ እግዚአብሔር ጠርችን የምነግራችሁ በእግዚአብሔር ብዬ ማለት ነው። ለራሳችሁ ያልሆናችሁ ለማን ልትሆኑ ነው? ቅዱስ ስጋውን ክቡር ደሙን ተቀብሉ። አትቁሙልን ለእኛ ለቤተ ክርስቲያን ለቀዳሹ ለካህናቱ ለኛ መብት አስከባሪ አትኑ። መጀመሪያ የራሳችሁን መብት አስከብሩ። የቤተ ክርስቲያንን ካርታና ፕላን እናስመልሳለን ከማላታችሁ በፊት የራሳችሁን ካርታና ፕላን አስመልሱ። ራሳችሁ የተዘረፋችሁ ናችሁ። ዲያብሎስ ጸጋችሁን ዘርፋችኋል ለቅዱስ ስጋ ለክቡር ደሙ የተነጠቀው ጸጋችሁ መመለስ አለብን። እኛ ቆሳት የሚፈራን ጀግኖች ነበር ዛሬና ይሁንና እኛ ባህር የሚፈራን ጀግኖች እኮ ነው። በረዶ የሚፈራን፣ አንበሳ የሚፈራን። አላያችሁም እንዴ? አልሰማችሁም እንዴ? እና አባ ሳሙኤል ዘዋልድባ አንበሳን የጓዛቸው መጫኛ ሲያደርጉት ሰምታችኋል እኮ። ባህር ፈርቷቸው እሳት ይዘው ገብተው እሳቱን ሳያጠፋ ሳያጠፉ እና አባ ሳሙኤል ከባህር ሲወጡ አልሰማችሁ የሳሙኤልን መጽሐፍም አልደመስስም ብሎ ብራናቸውን ሳይነካ ቀለሙን ሳይደመስስ አደራ ሲያወጥ አታስቡ አታውቁ። እኛ እኮ ተራራ የሚፈራን ሰዎች እኮ ነን። እኛ እኮ ከአፈር የተፈራ ጠበንጃና ጥይት የሚያስፈራራን ሰዎች አልነበርንም። ወረድንና ከዚህ ደረሰ። ለራሳችሁ ልል እናስቡ። እኔ እውነቴን ነው። ብታውቁበት ነገ እናንተ አይደለም ዛሬ ግን፣ የእናንተ ነው እንድትመለሱ። አምላክ ቅዱሳን ይርዳችሁ፣ ሁላችንንም ይርዳል። እኔንም እናንተንም ይመልሰል። በፍቅር በቀስት እየወጋችሁ ተቀበሉ። ማረኝ በሉት። እንደ ክርስቶስ ያለ ቸርማን አለ መሰላችሁ። በመጣንበት ጊዜ የሚቀበል አይዟችሁ። ክርስቶስ እኮ የውሃ ምንጭ አይደለም። የውሃ ምንጭ ቢሆን ሶስት ሰው ሳይጣጠብበት ይደፈርሳል። ክርስቶስ ግን ሁላችንም ብንገባበት የማይደፈርስ ባህር ነው። እንግባ፣ ይጠበን፣ ያንጻል። ምንጨነቃችሁ? አብልታችሁ ይጸደቁ አላላችሁ። በልታችሁ ይጸደቁ አለ እንጂ በልታችሁ ይጸደቁ ላለ አምላክ ምን ነው ምን ነው በእውነቱ ምን ሰጡኛለን? ከጣታችሁ አንዱን ሰጡኛለን? ጠጉራችን እኳን የማይፈልግ እኮ ነው። የጠጉራችን ብናይ የጥፍራችን ቁራጭ እኳ አይፈልግም። የሚፈልገው እኮ እንድንበላው ብቻ ነው፣ የሚፈልገው እንድንጠጣው ብቻ ነው። ውረሱኝ እንጂ አውርሱኝ ላላል አምላክ ልስጣችሁ እንጂ ስጡ ላላባላላባላላባት እሱን ካልተከተላችሁ ምን ይውጠን ይሆን እና ወገኖች፣ ዝንቱ ዘመን ድል ውእቱ ለዛ ይፈቅድ ንስሐ ይላል ዮሐንስ፣ እስክንድሪ ሃይማኖት አበው ላይ ይህ ዘመን ለተዘጋጀ ሰው የተዘጋጀ የተደላደለ ዘመን ነው የጥጋብ ዘመን ነው የረሃብ ዘመን አይደለም ክርስቶስ የተጠገበበት ዘመን ነው እና እግዚአብሔር ነፍስ የነፍሳችሁን ራብ ይክላላችሁ ወገኖቼ የሁላችንም ይክላልን